ቁጭ ብድግ እያደረግን ማንነታችንን ብናሳያቸው ደስ ይለኛል። እመኝኝ ኔ ቆንጆ ያልሹን ነገር እናደርጋለን ግን ልጁ ስታናገሪው ምንም አይነት ፍንጫ ላየሽበት። የሆነ የሚያውቀው ነገር እንዳለማ ግልጽ ነው። ነገሩን ነው ማውቅ ያቃታኝ። ለእሱ ችግር የለውም። አይቶት የማያውቀውን ብር ሳሳየው የሚያውቀውን ነገር ብቻ ሳይሆን የማያውቀውንም ነገር ይናዘዛታል። በእርግጠኝነት ይናዘዛል። እና አባቡ ልጥረን ያደርሰን አደል? አ እንደሱ አይሆንም። ለምን? ምክንያቱም ይህንን ጉዳይ ማንም ሰው ማወቅ የለበትም። በራሳችን ነው ማድረግ ያለብን። ከሆነ ጥሩ። በቃ ራይተር ጠርተን ብንሄድ ይሻላል። እሱ አሪፍ ሐሳብ ነው። ሰላም፣ ጤና ይስጠለን ውድና የተከበራችሁ ይህ ቻናላችን ቤተሰቦች፣ እንኳን ወደ ቻናል በሰላም መጣችሁ። ክፍል 114 አፍላ ፍቅር ላይፍ ስኩል ተለቀቀ። እንግዲህ መግቢያ ላይ እንዳያችሁት ጽጊሻ ወይዘሮ ጽጌ ወደ ድሮ ማንነት ሆዴ ሥራው እያመራች ነው ያለችው። አሁን ላይ እሷን የሚናገራትን ሁሉ ብዙ ነገር ማስረት ማሰራትና መበቀልን ትወጣለች። እና እንግዲህ ይህኛው የቱም ደግሞ ክብሬን አስመልሳለሁ በማለት ፔርሜላ በዛ አይነት ደረጃ መግቢያው ቪዲዮ ቀንጽፋ አድርጌ ያየኋችሁ ያሳየኋችሁ እንግዲህ ፔርሜላ ጽጌም ያው እንግዲህ በማስመሰል በማስመሰልና በመዋሸት የምትታወቀው ጽጌ አሁን ፔርሜላን ጓደኛ አድርጋ ኖራለች ማለት ነው። አሁን ፔርሜላ እንግዲህ ምንም ያው አታውቅም። እንደዚህ ጥላት የምትላትን ሁሉ ነው የምታደርገው። ወደ ዳኒ ጋር እንግዲህ ዳኒን ታውቋታላችሁ። ስራው ነገር ማምጣት ማመላለስ፣ ይሄን ማድረግ ነው እና ዳኒም ወደ ዳኒ ሲሄዱ የሰጣቸው መልስ ስለ ፊዮሪ ነበረ። ፊዮሪ ምንም መልስ ኢንፎርሜሽን አልሰጣቸውም። ምክንያቱም እሱ አባቱ ታሞ ያኔ ከሄኖ ከጓደኛው ጋር ሆና እንኳን ብር ስትሰጠው ነበረ ማለት ነው። እሱ ያሉኝ ታም ይዞታልና፣ አሁን ላይ ወደ ፊዮሪ በማቅናት ፊዮሪን ደግሞ ያለውን ነገር አስረድቷት እና እንደዚህ ሜንሽን እየተሰራልች ነው ። ስለዚህ ራስሽን ዝግጁ አድርጊ በማለት ይነግራታል። የዚህ ጊዜ እሷም ችግር የለውም በማለት እንግዲህ እንፋለማለን በማለት ተቀብለዋለች። ረበዚህ ማት መተማመን ካለብሽ ችግር የለውም በማለት እሱም ተስማምቻለሁ በማለት ወደ እነሱ ያቀናል። ወደ እነሱ ሲያቀና እነሱም ኦኬ ብለው ተቀብለውት የእሷን ደካማ ጎን ሲሉ ፊወሬን ብሩክን ስለምታፈቅረው በዛ ግቡ ብሎ ነግሯቸዋል። ከዛ ስለ ቤተሰቦቿ ስለምን ሲጠይቅ ስለ ቤተሰቦቿ እሷ ማውራትም ማድረግም አትችልም። ለቤተሰብ ግልጽ አይደለች ምናምን የሚል መልስ ይሰጠዋል። የዚህ ጊዜ ኦኬ ብሎ ሁለተኛ ብር ይጨምርሃለሁ ስትለው እሺ ብሎ ተቀብሎ እሺ ሲል አሁን ትራንስፈር አድርጊ ሲላት ኦኬ ብላ በስልኩ አረገችለት በጥፍ። የዚህ ጊዜ ጽጉሻን ብር በመሰጠቱም እሷም ተናድያለች ያለች፣ ምክንያቱም እሷም ገንዘብ ፈላጊ ስለሆነች። እንግዲህ ይህ እያለ ነው እሱም እንግዲህ ይሰጣቸዋል ኢንፎርሜሽን ብሎ የተቀበለው ማለት ነው ወደ እንደም ባሪት ወይም ህዋን ስንመጣ እንግዲህ ህዋን እንዴ ሶሲ ስትገላግል ፌወሪን ጆሲ ሲነክታው ይሄው እንግዲህ እሱኑ በሱ መስተፋቅር ተይዛለች ማለት ነው። በመስተፋቅሯ ተይዛ እያለ አሁን ላይ እንግዲህ እየተንቀጠቀጠች ነው ያለችው። እች ምን እያለች በጣም እዚ ላይ ሀንዬ ደግሞ እንዴት በቃ ተንፍሺ ተንፍሽበት ቀስ ብለሽ እያለች፣ ሶስት ጊዜ ስታስተነፍስ እንግዲህ ሀኒ በዚያ አይነት አጋጣሚ ደንባሬትን ተንፍሽ ብትላትም ጭራሽ ሊለቃት አልቻለም። አሁን እንግዲህ ደሞ ወደ ሶሲ ስንመጣ ሶሲ እሱን አፍቆኛል ጆሲ በማለት ጆሲ ጋ ውሰዱኝ፣ እኔ በጣም ነው የናፈቀኝ፣ ስለዚህ አገናኙኝ በማለት በጣም ውስጧን እንትን ትላለች እንግዲህ ጀሪ የምትባለው ጓደኛዋ እንደምንም ብለሽ ፈልገሽ አገናኘኝና ላውራው በማለት ትነግራታለች። ይህቺ ጊዜ ጀሪም እንግዲህ ወደ ፔርሜላ ጋር በመደወል እንዲታይ ስለምትፈልግ ነው፣ በጣም ስላመማት ነው እና ደውላ ለመጥላት እሷ ደግሞ ተደውልላታለች። ነገር ግን ይህም ማድረግ አልችልም የሚል መልስ ትሰጣታለች። ነገር ግን ልጅቷ በጣም ስለከሚመሶ ሲል እንዳማን ችላል ስልኳን ትቀማታለች። እኔ በፍጹም እሱ ጋር ማውራትም ሆነ እንትን ማለት አልፈልግም፣ ስለዚህ ላናግረው እኔ አልፈልግም ስትላት፣ ጆሲ አምጪ በቃ እኔ ልለምናት ስትልና ሶሲ ደግሞ እንግዲህ ትቀበልና እባክሽን እህቴ ተባበሪኝ፣ እባክሽ በጣም አሞኛል፣ አስመጭልኝ በማለት እንትን ትላታለች። የዚህ ጊዜ እሽ በቃ እንግዲህ ምንም ማድረግ አልችልም አደርጋለሁኝ የሚል ቃል ሰጠቻል። ሶሲ ቀበጣም እንግዲህ ሽ በቃ እህቴ በጣም ነው የማመሰግነው እኔ በጣም ስለታመምኩኝ ነው ተረጅኝ፣ ስትላት እሺ ችግር የለም በቃ ስትላት፣ ሶ ሲም እንግዲህ አመሰግናለሁ ብላ አሁን በዛ አይነት ይለያያሉ። አሁን ላይ ደግሞ እዚህ ጋር የምናየው አቡሻና አዲሱ ፍቅረኛው ሉማናት ሄሉ ጋር ያገኘውን ሁሉ ነይ ቶሎ እያለ እንግዲህ መንገድ ላይ ያገኘውን ጋሪ ነይ፣ እዚያ ላይ ቁጭ በይ በማለት ተሰቀይ ብር ይሰቅላታል። ሄሉዬም ቁጭ ብላ አቡሻም ይሰቀላል። ጋሪው ጋ ሰውዬው ባለቤቱ እንግዲህ የሌለበት ያቆመበት ላይ ነው። የዚህ ጊዜ እጅሽን እንዴዝ እንዴዝበይ ይላታል። ለምንድነው አበርክ እንዲያንተ ልጅ ሲያረረስ ትለዋለች። በይ አንችን በይ ለምን ይላታል። የዝጊዜ ሰረገላ ስለሆነ ሰርገኞችን ቻው ቻው እንበላቸው፣ ሰርገኞችን እንዲህ እያለ ሲላት ሄሉ በሳቅ ትሞታለች። ምክንያቱም ሽስሙ ሄሉን አሁን አዲስ ፍቅር ላይ ስለሆነ ያገኘው ሁሉ እሷን ማስጎብኘት መደሰት ደስ ይለዋል። የዚህ ጊዜ ሄሉን በሳቅ የለችም ማለት ነው። ስለዚህ ከዛችኛይቱ ሚስቴ እንትን ያልኩት ነው ይላል። የዚህ ጊዜ ሰውየው ይመጣበታል። ሰውየው ሲመጣበት በዛ አይነት እየሮጡ ያመልጡታል ማለት ነው። ወደዚህ ወደ ጉረኛው ጋ ስናሄድ ጆሲ ጋ እንግዲህ ፔርሜላ ነው ስሙ። ወደ ሷ ደውሎ እሷ ማን ወደ እሱ ደውላ ላገኝ ይፈልጋለሁ አለችው። በክፉ ቀን ጊዜ የሰጣዎች መስመሬ ለጥሩ ገንዘብ አገኝሽ ማለት ነው እያለ ይላታል። አትመጻደቅ፣ ራስን ደግሞ አትቆል። አሁንም አገኝበት ቦታ ንገረኝና እንድታገኘኝ እፈልጋለሁ ስትለው እሱም እሺ፣ በቃ እመጣለሁ፣ እንደዚህ ካልሽ የእኔ ቆንጆ ይላል። ቆንጆ የሚለውን ስምራትለ እንግዲህ አሁን አፈቀርከኝ እንዳትይኝ እመጣለሁ ብሎ ደስ ባለ ነገር ሳነግር ሶሲን ነገር ቀጥታ ወደ ፔርሜላ ጋር ተወሂዷል ማለት ነው። ሁለተኛ እንግዲህ ተወዳጅ የሆኑት ቅዱስና ፊዎሪ በዛ አይነት መጥተዋል ማለት ነው። ቅዱስና ፊዎሪ እንግዲህ አፍላ ፍቅር እድል ተፈቀደው ማለት ነው። በተለይ ቅዱስ ከገባ በኋላ ይኸው መቼም ወደ ነፈሰበት ነው። ሁሉም ጎበዝ ናቸው በመሰረቱ ከመጀመሪያው ቀጥላ ስከታተላቸው ነበረ። እና አሁን ላይ ደግሞ ይሄ ቅዱስ የሚባለው ልጅ ወንዳ ወንድ ነገር ነው። በቃ እሱ ከገባ በኋላ በጣም የሚያስደስት ነገር ሆኗል ማለት ነው። እሷ እንግዲህ እዚህ ላይ እየበላችሁ ነው ያለችው ፉል ቤት ሄደው ሶስ ማነች ፊወሪ ብዷ እንግዲህ ሁሉም ነገር የሚያምርባት ነገር ቆንጆ ማለት ነው። ስለዚህ በቃ አሁን ምንም ማድረግ አልችልም፣ አምጣ እያለች እየተቀበለችው ነው። ሁሉም ቦታ ላይ ግን እሷን እያሸነፈችው ያለዩ ማለት ነው። የዚ ጊዜ ቅዱስ ሊያለቅስ ምንም አልቀረው። አምጣ ስትለው ብሩን አውጥቶ ይሰጣል ማለት ነው የሚጫወቱበትን የዚህ ጊዜ ብሯን ትቀበላለች እሷም ያለውን ይሰጣታል። ቅዱሴም እንግዲህ በማኩረፍና በስሜት ሆኖ እንዴት በለጣችኝ እሷ እንዴት በላችኝ እያለ ኪሳራቸውን ፖሉን ማለት ነው። እሷ ስትቀድሙ እሱ ደግሞ አሁን ላይ በቃ ምንም ሊሆን አልቻለም ማለት ነው ወዴ ዋትሳፕ እና ወደ ማነው ስሙ ቡቸራ ጋ ስንሄድ፣ ቡቸራ እንግዲህ መካሪ ተብሎ ሴት ልጅ ስትመጣ እንደዛ ርጋ ብሎ ሲጠይቀው እሱ ደግሞ ቀጥታ ሲሄድ ጭራሽ ምንትሌል አልቻለም። ጥፊ ሰጠችው ሴቷ ማለት ነው። ይሄን ጥፊ ተቀብሎ ልጃነጭን ያለውን ዋሳፕ እያለ ወደ ቡቸራ ጋ ተመልሷል ማለት ነው። አሁን ላይ ስል ላይ ደግሞ ፊዮሪ እና ቅዱሴ ፊዮሪ እና ቅዱሴ ማለት ነው። እንግዲህ ቅዱሴ እና ፊዮሪ አጫውታለታለ ኪሱን አሁን እንግዲህ ምንም ነገር የለም። በምን ይጋብዝሻለሁኝ? ስለዚህ የአንች ስለበላሽኝ ጋብዥኝ ይላታል። የዚህ ጊዜ ፊዮሪም በቃሽ በማለት ቃል ትገባለች። ይዚ ጊዜ ኦኬ ብላ ወደ እንትን ይሄዳሉ። ሊገባበዙ ማለት ነው። ከዛ ይሄዳሉ ቅዱሴና እሷ ይገባበዛለሁ። ሁለተኛ እንግዲህ ዋሳፕ ሲሲፎግር ሴቶችን ሲለክፍ ከታይ መጡ ጥፊ ነበረ የተሰጠው። እንሄ ፓርክ በጣም ማንቡሸራ ያሳቀኝ ይችን ልጅቷን እንግዲህ በጣም ቆንጆ ነች። ከኋላ ያለው ነገር በጣም እንዴት እንደሚያምር እያለ ዳሌዋን ሲያደንቅ እናንትን ሲል መጨረሻ ላይ ምን እንደምታደርገው ተመልከቱ ማለት ነው። ሳመኛ ወይም እንትን በላይ ቆልፈው ነው የምትሄደው ማለት ነው። የስክሲ ጊዜ ማነው ስሙ ዋሳፕ ዋሳፕ ልበል ይሄ ቡቸራ እያያት ነበር ስራ ፈት እያለችው እና ልሳምህ ብላ እንስጋ እንግዲህ ቆልፈ አለች ማለት ነው። ቆልፈው ስታበቃ ነው ወዴ እንተናጋይ ሄደ ያለው ማለት ነው። ወዴ ዋሳብጋ ደግሞ እንግዲህ ማነች ህዋን በቃ ተያዝኩኝ እኮ እያለችው ላቡሻ እያስረዳቸው ነው ጆ። ህዋንም እንግዲህ በጆሴ ፍቅር ተይዛ ጭንቅላቴን ሁሉ የተቆጣጠረው ጆሴ ነው፣ እየቀለርኩ ነው በይ እያለ ሚኪም አላማን አላምነ። እሷም በቃ እንደዚ ነው እያለች እያስረዳቸው ነበረ። ሚኪም ራሱ እንደዚህ እያወራሳለ። አሁን እንግዲህ ጆሴ እና ሚኪ ይሆናል ማለት ነው አሁን ሁለቱ እየተቀያየሩባት፣ ልክ እንዴ ማነች? ልክ እንዴ ሶሲ፣ እሷም የዛው አይነ ቅጽ በታቀጸበባት ማለት ነው። እጇን ሲነካት እንግዲህ በራት ሄዳ ያለ ጆሲ ሲሆንባት፣ አሁን በቃ ያላት አማራጭ መሄድ ብቻ ነው። ምስኪን እንግዲህ ሶሲ፣ ዝጋ ደግሞ መቶላት የአይነ ፍቅሯ ማለት ነው። ማይላ ባክ እንትለዋለች ከዛ ጀሪ ደግሞ አንቺ ልጅ ማይና ብያልሽ እኮ ነው ስትላት፣ ወይኔ ጉዴ እያለች እንጆ ሲማነች ሶ ሲሜስ ጊዜ ውስጧ በጣም እንትን ይላል። እባክህን ፍቃድ ል ብትለው እንዲያትላል። የዝ ጊዜ ሲሄደ ጆሲ ደግሞ ተከትለው ሄደ ብላ ተከትለው ስትሄድ ነው የሚያሳየው ማለት ነው። እና ይሄን ይመስላል ማለት ነው። የነቡችራንትን ለነበረን ቆይታ እናመሰግናለን። ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ብዙ ነገር አለው እንግዲህ፣ ደቂቃውን ድረስም ስለማልፈልግ ነው ያው ዝጋ። ጆሲ እና ማንች

እንትናቸው ማለት ነው። ለነበረን ቆይታ በጣም እናመሰግናለን። ከወደዳችሁት ላይክ፣ ሰብስክራይብ እያደረጋቸው ቤተሰብ የሆኑ ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለሁሉ ዓለም ይሆንና በያላችሁበት ሰላማችሁ ይብዛ። ባይ ባይ